እሱ የመስገጃ ቦታ አይደለም። ሌሎች ነገሮችን ለማድረግ ከተማ አስተዳደሩ ዝግጁ ነው። ይህንን ስናደርግ መንግስት ጎን ይሆናል። መንግስት የተሰጠንን መልካም አጋጣሚ ተጠቅመን ማንኛውንም ነገር እገዛ እያደረግን ሄድን፣ ከሙስሊሙ ማህበረሰብ ይሄ ከተማ አስተዳደሩን እገዛ እያደረገ የሚሄድበት ሁኔታ ምቹ ሁኔታዎች ይፈጠራሉ። ያንን ነገር እየለቀቅን በቁጥር ነው ሌሎች ጣልቃ መግባት የሚፈልጉ አካላቶች ጣልቃ ገብተው ከመንግስት ጋር አጋጭተው እኛ ወደ ኋላ የምንመለስበት ጥረት የሚያደርጉ አካላቶች አሉ። ስለዚህ እነዚህ አካላቶች ምቹ ሁኔታ እንዳያገኙ ጥረት ካደረግን እና ከመንግስት ጎን ሆነን የምንሄድ ከሆነ ይህም ነገርነ ከተማ አስተዳደሩ ማድረግ ያለበትን ሁሉ ለማድረግ ዝግጁ ነው የመስገጃ ቦታውን ካርታላ ፕላኑ ላይ በማሳየት የተሻለ እንተን እንዲኖረ ጥረት እያደረግን ያለ ነው። መነጋገር ባመችልን ማካላት ጋር እየተነጋገር ነው። ቦታ የተመረጠ ቦታ የተቋማቶችን ጭምር ስለሆነ